ምስኪን ሴት አያልፍላት ምን ገርሻ አያልፍላትም። ምንም ጥሩ ጥሩ የሚያጫውታት ሴት አያልፍላትም። የምስኪን ሴት መንገድ ተሰርቶላታል። በስንት እድሜዋ ማግባት እንዳለባት፣ ምን መልበስ እንዳለባት፣ ጸጉሯ ምን መምሰል እንዳለበት፣ የሕይወት ምርጫዋ ምን መሆን እንዳለበት። እኔ ምስኪን፣ አንቺ ደግሞ እሺ ባይ እሺ እያልሽ ማለት ነው። እዚህ እንደዚህ ብለሻል። አሁን መንቀሳቀስ ያቀትሻል። ራስሽን መምረጥ ትፈልጋለሽ ውይ? ያሰው ማስቀይምስ መጥፎ ሴት ነች ቢለኝት እንደዚህ ማለት ትፈልጋለሽ ወይ? እናቴን አባቴን ማስቀይምስ እንደዛ በሆነ ኧረ በእናትሽ፣ ኧረ በእናትሽ እና ይሻልሻል እዛሁን ያለሽበት ደረጃ መቆየት። ልንገርሽ አንቺ ትልቁ ፍርሃትሽ መጥፎ ሴት መሆን። ምክንያቱም ምስኪን ነች እኮ ልጄ፣ ጥሩ እኮ ነች ልጄ፣ ምንም እኮ አታውቅም፣ የዋህ እኮ ነች እያሉ አሳድገውሽ አሁን ጭንብልሽ እንዳለ ምስኪን ሰላም። እንዴት ናችሁ ውድ እና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ውድ ቤተሰቦች እንዴት ናችሁልኝ? ውሎ ሰላም ነው ወይ? እነ ሄሉ ዛሬ አላውቅም ለምን እንደቀሩ። እንግዲህ ወይ አምሽተው እንደ ልማዳቸው ይለቃሉ፣ ፕሮግራማችን ያዛባሉ። ከመጡ እኔ እመጣለሁ፣ አልቀርም። አይዟችሁ ግን ካልመጡ ችግር የለውም። ሰላም እንዲሆኑ ባሉበት እንመኛለን። እንግዲህ እዚህ ቤት ያለ ጉድ ከሄሉ ጋር ይመሳሰላል ብዬ ቀን በሰራሁት ከሄዱ ጋር ምንም አያገናኘውም። ሄሉ ያ ራስ ወዳድ ነው፣ ለራሱ ብቻ ነው የፈለጋት፣ ለጥቅም ነበር። ዳኔና ጽጌ ደግሞ ችግር ነው ያለያያቸው። ብላችሁኛል። እኔ ይመሳሰላል እያልኩት ታሪኩን ነው ማለት ጽጌና ዳኔ እየተዋደዱ ነው፣ በሰው ሰበብ ምክንያት እየተለያዩ ያሉት። ሄሉ ደግሞ እንግዲህ እሱ ባለማመን ውስጥ ስለሆነ ነው፣ ወይም ደግሞ እሷ ጋ የመጣው እንደተባለው አስመስሎ ስለሆነ ነው። ዞሮ ዞሮ ግን ሁለቱም ውስጥ የሴቶች ጣልቃ ገብነት የሌላ ሴቶች ጣልቃ ገብነት አለ ማለት ነው። እንደምታዩት እንግዲህ ጋ ኤፍሱን የድሮ የዳኒ ፍቅረኛ ነበረች። ነገር ግን በመሀል እንግዲህ ከጽጌ ጋር በታ በተፈጠረ ክፍተት ነው ገብታ አሁን ላይ እንደዚህ እያመሰች ያለችው። ነገር ግን ዛሬ ላይ ምን አደረገች? ልብሷን ጠቅላላ መጣች። ምክንያቱም እኛ ቤተሰብ የዳኒ ቤተሰብ የጽጌ የዳኒ ቤተሰቦች አስመርምራት እያል ነው ስለሆነ፣ ቶሎ ሌላ መያዝ ፈልጋለች ገባች። እስካሁን ድረስ እርግዝና የሚባል ነገር የለም፣ አውቃ ነው። አያችኋት እሱ ሲወጣላት እንዴት ተነስታ እንደዚህ ደከመች ሴትዮ ተነስታ ስጨፍር ይዋት ምንም እርግዝና የሚባል ነገር የለም። ዳኔ ግን እንቅልፍ ወስዶታል፣ ስንነግረው አይሰማም። ስለዚህ ምን እናርግ? የራስ ጉዳይ፣ የራስሽ ጉዳይ ብሏል ዘፋኙ የራስ ጉዳይ የወደድ ሹቂጣ ሰተት ብሎ ወጣ ነው። ጽጌ በራስ ሰዓት እያጣሃት እንደሆነ እነግረሃለሁ። ምክንያቱም አንተ ልጅ ልጅ ልጅ ስትል ዋናዋ ፍቅር ናት። ፍቅርን እኮ ካዳንክ እኮ ልጅ እኮ ይመጣል። ጽጌ መንታ መንታው ነው እንደ ሄዱሻ የምትሰጥ ምሰጥ ነበረ ግን ቀረብ እየቀረብ ነው ያለው። አሁን እያደረክ ያለው ነገር ትክክል ስላልሆነ ማለት ነው። ዳንሻ እንግዲህ በጣም አይናውጣናት ሲበዛ ማለት ወይስ ሰርግ ምናምን በቃ ቀለበት ማሰሪች ሳይሆን ብለሽ በስነ ስርዓት በሰርግ በ የሆነ ፕሮግራም አድርጎ እንዲያገባሽ አላደረግሽ። አሁን አንቺ በድርቅና ዝም ብለሽ ቤት መጣሽ፣ ወንድ ቤት ማለት ነው ወንድ ልጅ። ራስሽን አስከብረሽ እንኳን ራሱ የሆነ ጊዜ የሚልሽ አያጣም፣ አይደለም እንደዚህ ራስሽን በዚህ ልክ ዝቅ አድርገሽ ቤቱ ድረስ ሄደሽለት ማለት ነው። ስለዚህ አንቺ ሲጀመር እሷ የምትፈልገው ሁለቱ ማለያየት ነው። አላማ እየተሳካለት ነው፣ ምክንያቱም ዳኒ እያንቀላፋ ነው። ገና ዳኒ እንቅልፍ ላይ ነው ቤተሰብ

አልሆኑም በጣም ያንቺ ከፋ ከፋ። አራት አምስት ናቸው መሰለኝ በአንድ የምትወልጃቸው። ምን አይነት አጋንንታም ልጅና። እርጉዝ አይደለችም እዚ ጀመር እርጉዝ አይደለችም። አዋው ከዶሮ ያምርብሻል ከንዱራ ያምርብሻል። አይ እናንተ ያልጨነቃችሁ ሰው እንዴት ሳያገባ ባሌ እያለ ያሽቀብጣል። ጭ ገና ለማርገዝ ነው ልጅቷ። ቅንቅና ማበዛችሁ በጣም። አሁን ልትይዝ ነው። ሲጀምር አላረገዘችም። ይዘ ሄደ አስመርምራት። አላረገዘችም እየቀለደችብ ነው እኮ ስለ ነግሮ አይሰማም። ሜሪ ደጎረ ወርሻታ እንዴ ሜሪ፣ እስኪ አንዳንዴ እንኳን እንደዚህ አሁን ለጽጌ ነው አንቺ እጅሽ የምፈታው ወይ ሌላ ሰው። ለምን አንድ ያነቅ አርገሽ አጋጫትም ነበር እንደ የመዳም ና የዚች ልጅ ድምፅ ማልሰማበት ወየልሂድ እኮ እቺ ግን ጥኬት መጣች አይና አውጣናት ታስጠል ሴት አሰዳቢ ጽግሻ የኔ ቆንጆ ሁሌም ከልብ የምወዳት የኔ ቀበጥ። በጣም ሰው እንዴት የማያፈቅረው ሰው ጋር ይኖራል? እንደማያፈቅራት እየነገራት መንኚ ነገር በልጅ ከማያፈቅርሽ ጋር አሁን ቢሳካልሽ ነገ ጥሎሽ ይሄዳል። አዎ ልጁን ካየ በኋላ በቀ ሸባአን ሲጠግብ አራስ ልጁን አይቶ ሲጠግብ፣ ከፈለገች ታት ልጁን ከፈለገች ያሳድጋል ችግር የለበትም። ግን አንቺ ህይወትሽን ትሰብረዋለሽ። ገባች ገባሽ? ማርያምን አውቃ ነው ጽጌና ፅጌን ደህና አድርገው ለማሳመን ዳኒና ኤፍሱን ተመካክረው ነው። በእርግጠኝነት ጽጌ ከዛ ሽማግሌ ሰውዬ ጋር ስንት እንደተጓዙ አስታውሱ። የአንቺ ይሻላል ማ፣ ቆይ ላይክ ላርግሻ። የአንቺ ይሻላል ጥሩ ሀሳብ ነው። ወደኋላ ሲጀመር መቻረገዘች ኤፍሱን ከዳኒና ከፅጌ ህይወት ውጪ አይ ዳኒ በስተመጨረሻ እንደዚህች አይነት ላይ ወደግ ወይኔ ሰው መጥፋት! ይቺ እባብ! ቆይ እርግዝና በአንቺ ነው እንደ የተጀመረው ደደብ! ሲጀመር አላረገዘችም። በጣም አሳዳጊ የበድልሽ ባለየ ስድ ሲጀመር አላረገሽም። አሁን ለማርገዝ እያስገድልሹ ነው። እርጉዝ አይደለችም። ማውቃ ነው እየታለለች ናት። ትመርመር። እንዴት እንዴት እኮ አሁን ሜሪ ተመቻችሁ? ሜሪ ተመችሰናል ነፍሰ ጡር አይደለችም። ዳኒ ግን ለምን አያስመረምርም? ምን አቅለት አለው? ገጽት ቲክቶክ ገብተን እንጨቀጭቋለን፣ በዚህ በኮሜንት እንጨቀጭቋለን። ስለዚህ ካልሰማኝ የራሱ ጉዳይ፣ አውቆ የተኛ ቢጠርቶ አይሰማም ይላል። ይህች ልጅ ስታስጠላ። ሲጀመር መሻረገረ ምን አይነት ንቢጥናት። ውጪ ከህይወታቸው አይወድሽም። ውጪ አትበይበት። ሲጀመር አረገሽም አይመስለኝም። ጦር መሳሪያ አደረግሽው። ብርቅሽ ነው ማድረግ ያ ውዴ ጽኔ ብቻ ነው ብዛለች እኮ ግን ቤተሰቦቼን አማክራ እምትዩ ቤተሰብ እንዲሁ እንድታደርጊ አይፈቅድልሽም። ሲቀጥል እርጉዝ አይደለሽም። ስለዚህ የራስሽን ህይወት፣ ያንዱንም ህይወት፣ የሌላውንም ህይወት አታበላሽ። አቤት ደናሞ ጥሩ ነው። የቱርክን ኤፍሱንን ካራክተር ነው የሰጠሽው። እሳት ይብላሽና። ገደል ግቢ፣ ዳንኤል ራስ ተመለስ። ሴትዮ ቤተሰብ ያለሽ ተከብረሽ አድርገሽ ቤተሰብሽ ተከብረሽ፣ ሁለቱን ዛሬ ጉዞ ታስጠይ ውጭ ከህይወታቸው ካስረገዝካት ተግባ እንጂ ታዲያ፣ ከመጀመሪያው ነበር አለመቅመጽ። ሲጀመር እርጉዝ አይደለችም። እንደ ሀሳብ በረኪና ይዘሽ ቤትዚ ቶሎ ከአንቺ ይገላገል ነበር። ደነስ ኤፍሱን ተረጋጊ። ምነው አይጊ ባኝ ነው እንዴ? ይቺ ልጅ ግን ልጅ ሳይሆን ዶላር ነው መሰል ያረገዘችው፣ እንጂ እንደዚህ በአሁኑ ሰዓት ለልጅ ክክክክ ሆሆሆ ዶላር እኮ ማሬ፣ ዶላር ነው ይህ ዶላር ልጅሽ። ውሃ ይሁን አይ፣ ውይ በስማኖስ ቅዱስ፣ እኔም በሳስጃ ያረገብኩት እንደዚህ ሳትበሉ። በጣም ባለጌነሽ፣ ማስጠላትሽ። ዳኒ ጽጊሻን በፍጹም አይተውም። ሲያምርሽ ይቀራል። ጂን ገና ላልተወለደ ልጅ ገገማ አረ እናቴ፣ ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አለቅ ስጀመር ዞሮ ዞሮ ዳኒ ከጽጌ ማያልፍ ነው። ግን ደግሞ ለምን እሱ እስከዛ ድረስ አስቦት በስማም፣ ሻንጣውን በጉራ ስትመታው እንዴት ነው የሮጦ ባዶ መሆኑ ያስታውቃል። ተንቃቃኮ ሜሪ፣ ምና ገባሽ እንዴ? ልጁን ላስወርድ ስትል እምቢ አየና ማን

ሀሳባችሁን በተወሰነ መልኩ ለማንበብ ሞክሬያለሁ ብዬሽ አስባለሁ። ለማንኛውም እርጉዝ አለች። የብዙዎች ነው። ቲክቶክም ላይ ጨቀጨቅ ነው፣ ዩቱብ ላይ ጨቀጨቅ ነው። ዳኒ ምን እንደነካው አናቅም። የሆነ ነገር ሆኗል፣ ደንዝዟል። ይኸው ጭራሽ አሁን በቃ ቤቱ አስገባት። አሁን ይሄ አሁን ትይዛለች በእርግጠኝ። ጸጊሻ ይህን ውዴን የማርትናት ናፍቀኛለሽ። ሁላችሁ መወዳችኋለሁ። ላይክ ሰብስክራይብ አትርሱ። ባይ ባይ።